ሳሌ ድራማ ክፍል 67 የዛሬው ፍልሚያ በጣም ነው የሚለየው፣ በጣም ማለት ነው። ድል ለብሩክ እና ለሞገስ ማለት እፈልጋለሁኝ። ዝና በሞገስ ስለተቀጠቀጠ ማን ነው ደስ ያለው? ማለት ነው። መሐሌት እራሱ ታው ከዚህ ቀደም ሉላ ጭንቅላቱ መታው ተሰፍቶ ኔዳ ነው በእጅግ ሰበብ ይሆንብካል እያለች ብሩክን እየለመነችው ትገኛለች ማለት ነው። ይሄ እንግዲህ የአበበው ደምስ ሰው ልጅ ጉድ ሆኗል። በጣም ኑ ደስ ያለኝ ሲቀጥል እንግዲህ ቅድስት ለብሩኬ ያላትን ፍቅርና አንዳንድ ነገሮችን አክት እያሳየችው ትገኛለች። ብሩክም ምንድን ነው የምትፈልጊው? ምሳሌ ለመዳን እኮ አንቺና ሞገስ ትልቅ ዋጋ ከፍላችኋል ምን እንዳደረግልሽ ትፈልጊያለሽ ብሏታል። ቅድስትም የምፈልገው ዛሬ መተካት ነው፣ እድሜ እየሄደ ነው ብለዋለች። ብሩክ እንግዲህ መኝታዬን አንጥፈሸዋለ ብሏታል። ቅድስትም በጣም በመደናገጥ አዎ ጋሼ አንጥፊዋለሁ ድጋሜን አንጥፈው እንደ ብላ ወደ መኝታ ቤት ሄዳለች ማለት ነው እንግዲህ ብሩክ ቅድስትን የቅድስትን ፍቅር ተቀብሎ እንደሚረዳትና ሁኔታዋ እንግዲህ ለፍቅር ምልክት እያሳየችው ነው ማለት ነው። እንደሚቀበላት ሙሉ ተስፋ አለን። ብሩክም እየተሽኮረመመ ይገኛል ማለት ነው። ሉላ እና ሞገስ በአሁኑ ሰዓት እንግዲህ ደስተኛ ሆነዋል። ሉላየም እስቲ ሞገስ እወድሻለሁ በለኝ ብለዋለች። ሞገስ ግን ይህን ነገር ያስተማረች ዝና ነው አይደል እያላት ይገኛል። እሷም እወድሻለሁ እኮ ስትለኝ እውነት ነፍሴ ነው የሚጠፋው ብለዋለች ማለት ነው። እንግዲህ እኛ እ የሚነገርን ነገር በጣም ነው እኛ ሴቶች የሚያስደስተማን እወድሻለሁ፣ አፈቅርሻለሁ ስንባል ያው ልባችን ትርክክ እንደሚለውም እንግዲህ ሉላ የምንደዛ እያለች ነው። አንተ ባትወደኝም እኔ ወድካለሆኝ ካለሁኝ ብለዋለች። ሉላ ምንድን ነው የሚቆጭሽ ነገ ትሞች ያለሽ ብትባይስ? ብሏታል ሞገስም። ሉላም አስር ዓመት ጊዜን ፍቅሬን ሳላጣጥም ከዝና ጋር የኖርኩበት ይቆጨኛል። ከአንተ ጋር ደግሞ መልካም ነገሮችን ያሳለፍኩት እሱ ትዝታ አያለብኝ እያለች ትገኛለች ማለት ነው። እኔስ አላሳዝንሽም ወይ? በጣም እኮ ነው የናፈቅሽኝ። ገላሽን እንደዚህ ናፍቄ በሞትብሽ አይጸጽትሽም ወይ እያላት ይገኛል። እንግዲህ ዱዳዬ፣ እኔና አንተ ሞገስ፣ በነፃነት ነው መገናኘት የምንፈልገው። አንተ እኮ ሳትናፍቅኝ ቀርተክ አይደለም አንተም ገላ እኮ ናፍቆኛል ብለዋለች በግልጽ ማለት ነው። ግን የነፍስ አባታችን ዝና የሕጋዊ ባልሽ እንደሆነ አሁንም መረዳት አለብሽ። ስለዚህ ከእሱ ጋር ፍቺ እስከምትፈጽሚ ሌላ ነገር ከሞገስ ጋር እንዳጀምሪ ብሏታል። ሞገስ ግን እንደዛ ላሉሽም አባ ይቻላል እኮ እያለ ይገኛል። ለማንኛውም ይቅናክ ሞገስ ማለት ነው፣ የልጅነት ፍቅርክን ይቅናክ ማለት እፈልጋለሁኝ። ኤፍራታ ማኅሌትን እንግዲህ ዝናን ጠበቅ አድርገሽ ያዥው። አጋቾቹ ዝና ሞገስ ያለበት ቦታ አውቀናል ብለው ሲሏት፣ እና ምን እያልሽ ነው? ቅድም የነገርኩሽ ምንድን ነበረ? ዝና እኮ ሉላን ታገኘ፣ አንቺን አይፈልግሽም። ስለዚህ አስቢበት። አሁን ለዝና ደውለሽ ሉላን ና ውሰድ ብለሽ ልትዩ ነው ወይ ብላታለች። እንግዲህ ዝና፣ ሞገስ እና ዳጣ አብረው ስለወጡ የሚደርስባቸው አይመስለኝም። ዳጣ የጣላትን ሰውዬ እንግዲህ አባቷን ያቃል ተብሎ ስለሚገመት ዝናና ማህሌት ሞገስና ዳጣ ወደዛ ሄደዋል ማለት ነው። እንግዲህ ዳጣዬም ቤተሰቦችሽን የማንነት ጥያቄ እንደሚመለስ ይቅናሽ ማለት እፈልጋለሁኝ። ምሳሌና ቅድስት ደግሞ በጣም እየደነሱ ነበረ። እንግዲህ ዛሬ ዳንሱን ቅድስትም አጧጡፈዋለች ማለት ነው። በጣም ነው ደስ ያለኝ። ያው ዳጣም ቆይ እስቲ ለምንድን ነው ምሳሌን እና ዳጣን አንድ ጋር እንትን የማትላቸው? እያለች እሷም ዳርዳር እየነገረችው ትገኛለች ማለት ነው። ብሩክም ይሄ ነገር ይቻላሉ፣ ዳጣዬ እንዳሰብሽው እኮ አይደለም ብሏታል። እንግዲህ ብሩክ ምንድን ነው አንድ ነገር ያልተቋጨ አለ እያለ ይገኛል ለቅድስት ማለት ነው ቅድስትም እነኛን ሰዎች መተው አለብክ። አዲስ ህይወት ጀምር። አዲስ ህይወት ስጀምር ሁሉም ነገር ቦታውን ይዘዋል ብለዋለች። እዚህ ጋር ደግሞ ሞገስ ብዙ መስዋዕትነት የከፈለለት ጓደኛው እንግዲህ ለምሳሌ ሕክምና መሳካትና ብሩክና ምሳሌ ወደ ውጭ እንዲሄዱ ማህሌትን ወረቀቱን ይዛ ሪፖርት ሳደርስ እንግዲህ ወደ ሌላ ቦታ ይዞ ሄዶ የብሩክ መብረርን ያሳካለት ሞገስ ስለሆነ ይሄ ደግሞ ዝና ዋጋውን ማግኘት አለበት ብሎ ስለሚያስብ ያልተቋጨው ነገር ይሄ ነው ማለት ነው። ስለዚህ ማህሌትንም ከሕይወቴ እንድትወጪ እያላት ይገኛል። ማህሌት የምትፈልገው ብሩክን ሳይሆን ሞገስን ነው ማለት ነው፣ ዝናን ነው በድጋሚ እንግዲህ ስልክ ደውሎላት፣ ዝና ምን አዲስ ነገር አለ ቢላትም በአሁን ሰዓት ብሩክና ሞገስ ወዳጅነታቸውን ቀጥለዋል፣ ታርቀዋል። ስለዚህ ብሩክን ማገትና መያዝ አለብን። ሉላን ማግኘት ተፈለክ፣ ብሩክ ተተያዘ፣ ሞገስ ያለበት ቦታ ይነግርካል ብለዋለች ማለት ነው። ዝና ከእንግዲህ ድጋሜ ጥፋት ማጥፋት አልፈልግም፣ እኔ የምፈልገው ሞገስን ነው እንጂ ብሩክን አይደለም ብሏታል ማለት ነው። ማህሌት ምን ነው ፈራ ከውንዴ ብለዋለች ማለት ነው። እና በጣም ነው የሚገርመው የዝና የሚፈልገው እንግዲህ እንቅልፍ ያሳጣው ሞገስ እንጂ ብሩክ እንዳልሆነ አሁን ላይ ተረርቶ አርፎ ቁጭ ማለትን ይዟል ማለት ነው። አንድና አንድ የሚፈልገው ሞገስን ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? የእኔ ውድ ውድ ቤተሰብ ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አርጉ። የነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ይሰውራችሁ። የዛሬው የምሳሌ ድራማ እንዴት አያችሁት? የዛሬው ፍልሚያ በጣም ነው ደስ እያለኝ በጣም ነው በቃ እንጃ ዝና በመመታቱ ብሩክን ከዚህ በፊት እንግዲህ መቶት ዘርሮትም አይተናል ማለት ነው። ስለዚህ ዛሬ ግን ያ ሁሉ በጥፊ የተመታበት ለምሳሌ ብሎ መስዋዕትነትን የከፈለበት አብቅቷል። ከዚህ ቀደም ለልጅ ብዬ ነው የተመታሁት እንጂ መመታትን አልፈልግም ብሎ ነበረ። ዛሬ እንግዲህ ብሩክና ዝና ተጋጥመዋል ማለት ነው። ዳጣም እንግዲህ እዛ ሆና ፉከራዋና ሽለላዋን ቀጥላ ነበረ። ማህሌት ግን በጣም ነበረ የደነገጠችው። ደንግጣም እንግዲህ ብሩክን እየለመነችው ነበረ። ተወው በእጅግ ሰበብ ይሆንብካል። ሉላም ፈንክታው ተሳፍቶ ነው ጭንቅላቱ የዳነው። ተወው ብሩክ ብለዋለች ማለት ነው። እንግዲህ ከህይወቱ እንድትወጣ ማህሌትንም አስጠንቅቆዋታል። ማህሌትም በጣም ነበረ የደነገጠችው። ዝና በአሁን ሰዓት የሚፈልገው ብሩክን አልፈልገውም፣ አልፈልገው ሞገስን ነው ብሏታል። ለማህሌትን ማለት ነው። እንግዲህ ዝና እኔ የምፈልገው ሉላን ነው ብሏል። ሉላ ከእንግዲህ ወደ ዝና የምትመለስ አይመስለንም፣ አትመለስምም። ድል ለብሩክና ለሞገስ እንላለን። ዝና ሉላ በነፃነት ከሞገስ ጋር እንድትኖር እንፈልጋለን ማለት ነው። ኤፍራታ በአሁኑ ሰዓት እንግዲህ እህቷን ማህሌትን እየመከረቻት ትገኛለች ማለት ነው። ብር ሰጠሽ ወይ? እንዴት ነው የሚሰጠኝ? እንደዛ ለራሱ በጣም ተናዱ ብላታለች ማለት ነው። እና አሁን ላይ ማህሌት በሁለት ሁለት ነገር እየጸጸታት ይገኛል ማለት ነው። እዚጋ ዝና ለማጥመድ የማታደርገው ነገር የለም። በዛ ጋ ደግሞ ብሩክን መፍታቷ እያሳዘናት ይገኛል። ያው ድጋሜ ይቅርታ ቢያደርግላትና ብትመለስ ፍላጎቷ ነው ማለት ነው። እንዳትመለስም በአሁን ሰዓት ብሩክ የነበረው ቤትና መኪና ስለሌለ መሐሌት በደህነት መኖርን አትፈልግም። ለማንኛውም ለማንኛውም ማህሌትና ዝና እውነቴን ነው፣ ነገሮች አይሳኩላችሁም ማለት እፈልጋለሁኝ። አሁንም ቢሆን ቅድስትም የምትመኘውን እንግዲህ ፈጣሪ ብሩክ ፍቅሯን ተቀብሎ አብረው የሚኖርበትን ያመቻችላቸው፣ ቅድስቴም ደግሞ ቤተሰቧን የምታገኝበትን እመኝላታለሁኝ። አለሁኝ ሞገስ ከሉላ ጋ ፍቅሩን ደግሞ የሚቀጥልበት ሁኔታ ላይ ያድርግላቸው ብለን ነው የምናስበው። ብቻ የዛሬው በጣም ነው ደስ የሚለው፣ ድብልቅልቅ ያለ ስሜት ነው የተሰማኝ ማለት ነው። ይሄ ጉረኛ ዝና የሚባለው ዋጋውን ስላገኘ ደስ ነው ያለኝ ማለት ነው። እና ደስታችሁን ግለጹ።